ነጋጠባ ማዳኑን አውሩ ይላል። ነጋጠባ ዝም ብለህ መከራ አታወራ፣ እንጉርጉሮ ብቻ አታወራ። እንዴት ነው የምንዘልቀው ይህን ዘመን? እንጃልኝ አትበል። ነጋጠባ ማዳኑን አውሩ። ልባርካችሁ የሚወራ ነገር ቤታችሁ ይስራ። መዝሙር ዘጠና ስድስት ላይ ነው ያለው ይሄ ቃል። ሁሉ ሰው ባለው ትርጉም ቅዱስ አንብብልኝ። ሁሉ ሰው ባለው ትርጉም፣ ሁሉ ሰው እጅ ላይ ባለ ትርጉም አንብብልኝ። ከቁጥር አንድ እስከ ስድስት ያለው አንብብልኝ። ከምርኮ በኋላ ቤት በተሰራ ጊዜ ለእግዚአብሔር አዲስ ምስጋናን አመስግኑ። ማን አትድገሙ። በቃ ሌላ ይለ ሸዳስ እሺ፣ ቀጥል ቀጥል፣ አንዴ። ምድር ሁሉ እግዚአብሔርን አመስግኑ። እሺ፣ እግዚአብሔርን አመስግኑ ስሙንም ባርኩ። እሺ፣ ዕለት ዕለትም ማዳኑን አውሩ። እሺ፣ አሁን ይሄን ነው ነጋ ጠባ የሚለው ዕለት ዕለት፣ የሆነ የሆነ እግዚአብሔር የታደጋችሁ ያነሳችሁ የደረሰላችሁ ቀን የሆነ ትዝ ሲላችሁ እንደሚያደርጋችሁ ቀን አለ አለ። እሱን አውሩት። እሺ ቀጥልን። ክብሩን ለአሕዛብ፣ ታምራቶቹን ለወገኖቹ ሁሉ ንገሩ። እሺ አሁን ለማይመለከተው ህዝብ፣ አሕዛብ የማይመለከተው ቼጋቫ

ሆነ እሺ ቀጥል ቀጥል ከዛ በጣም ደስ የሚለኝ ቃል አለ ሂድ እስከ ቁጥር ስድስት ሂድልኝ ምስጋናና ውበት በፊቱ ቅዱስነትና ግርማ በመቅደስ ውስጥ ናቸው ይኸውልህ አሁን እሱ ጋር የሚተዳደሩ ነገሮች አሉ እየሰማችሁ ነው እግዚአብሔር ጋር ያሉ ለምሳሌ በምን ላስረዳችሁ ቢልዲንግ ሲሰራ ህንፃ ሲሰራ ስቶር አለ አይደል? ሀያ ፎቅ ምናምን እንዲሰራ የዛ ነገር ያንን ህንፃ ህንፃ የሚያደርጉት ነገሮች የሚወጡት ከስቶር ነው። ስቶር ኪፐሩ ነው እየፈቀደልህ የምታወጣው ሲሚንቶም፣ ምስማርም ዋትኤቨር የሚፈቅድልህ ሶርሱ ያንን ጉዳይ እንዲሰራ ምንጭ የሚወጣው ከስቶር ነው። አሁን አ ምስጋና ይ ሞገስ፣ በተለያየ ትርጉም ባለጠግነት፣ ውበት አንተ ጋር ነው የሚተዳደሩ ስቶሩ። እግዚአብሔር እኮ ምንጭ ነው። እስራኤላውያን አንድ ጊዜ እግዚአብሔርን ሲተዉት፣ ኢሳያስ የህይወትን ምንጭ ትታችሁታል። ሂዝ ሶርስ ኦፍ ላይፍ እሱ ሶርስ የሁሉ ነገር መገኛ ነው። እግዚአብሔር ጋር መተሽ የለኝም የለም

በአሕዛብ መካከል እግዚአብሔር ነገሰ ይበሉ። እሺ፣ እንዳይናወጥም ዓለሙን በእርሱ ላይ አጸናው። አሜን። ቆይ የአሕዛብ አማልክት አጋንንቶች ናቸው የሚለው ቁጥር አምስት እሺ። የአሕዛብ አማልክት ሁሉ አጋንንቶች ናቸው፣ እግዚአብሔር ግን ሰማያትን ሠራ። የለም፣ ሌላ የምታወዳድረውም አይደለም እነሱ የሚያመልኳቸው ራሱ እግዚአብሔር የሰራቸው ናቸው። ምን አለ? የሆነ ቢያገኘኝ አንድ ሰው እምትፈራው የምትጨነቅለት ኤቭሪቲንግ ከአንተ አምላክ ስር ነው። ቸላ ማታካማስ ዋናውን አግኝተሸዋል አንቺ አስተዳዳሪውን አግኝተኸዋል። አለቃውን አግኝተኸዋል። ማሊክ የፋናሳ ማሊያ ያላ ቶፌሳ ታውቃለህ? መርካቶ ያለቃ መርካቶ በመቶ ብር የሚሸጥ እቃ ከመርካቶ አምጥቶ ቦሌ ላይ አንድ ሺህ ብር የሚሸጥ ሰው አለ ራይት ዘጠኝ መቶ ብሩ ምንድን ነው ካልከኝ፣ ያንተ ብርሃን ማጣት ነው ጉዳዩ። መርካቶ መቶ ብር መሆኑን አለማወቅ እንጂ፣ አንድ በገዛህበት አስር ነው የምትመጣው። ይውላችሁ፣ አትንከራተቱ፣ አትንከራተቱ። ዋናው ጣቢያ ልንገራችሁ፣ ዋናው። ያንዛባ መላእክት አጋራችን ናቸው። ያንተ አምላክን ሞገስ ይሰጣል፣ ባለጠግነት ይሰጣል፣ ጤና ይሰጣል። ሰማይን እሱ ሰርቶታል። ኦ ላሽካማስ ገቫና ካማስ ጠንቋይና ደጋሚ ጋር ማን ሄደው እኮ አይችሉም ብለን አይደለም ግን የሚበልጣቸው ነው እኛ ጋር ያሉ ኬላታፋናሳ። ስኬት አይሰጡም ብለን እኮ አይደለም። ዋናው ግን እኔ ጋር ያለ ሙቲ ኬፋንያስ እተነብ ያለው ዛሬ የአሕዛብን አማልክት የሚያዋርድ ታምር እጃችሁ ገባ። ዜናማኮቬን ታናማስ ኢፓቫንያሳካ ኬታ መጣ ይሉሃል፣ ግን ይዘት ትገባል ማሰጣት እግዚአብሔር ሰጣት ማደረሰላት እግዚአብሔር ማናቀበላት እግዚአብሔር ማፈወሳት እግዚአብሔር ቁጭ በል ንገሩ ታጠገባቸዋለሁ ዋናውን አግኝቸዋለሁ በሉት ለዚህ ነው ለዛ ሽር ጉድ ስለማታገኝ ቴቫ ካታካማስ የሀዛማ መላእክት አጋንንቶች ናቸው የእኛ ምላክ እግዚአብሔር እሱ ሰማይ ምድርን የሰራ ነው። በመንፈሴ ይሰማኛል። ተአምር አይታችሁም አታውቁ። ሰው ወይ ተከፈተ። ዛሬ ፊል አደርጋለሁ። በመንፈሴ የሚራክል ዶር ተከፈተ፣ ተከፈተ። ይኸውልህ የኔ እንደ እብድ መዘመር ገርሞሃል? አለ እመነኝ፣ አሁን ከሚሆን ልታምር የተነሳ አስፋልት ላይ እንደ እብድ ትዘምረል። ኢናማቶፌን ያትሰካ ራቲኬፌን ያናሳ ጅባፋካን አሳ ሬዲሁ ሆለ ሆስፒታል ስትሄድ የለም ይሎሃል፣ ካንሰሩ የለም ይሎሃል። ይላችሁ። እኔ አሁን እከሌ እከሌ ብዬ ዛሬ አልተነበይም። እርግጠኛ ሆኜ ልንገራችኋል፣ የተአምር በራችሁ ተከፍቷል ተከፍቷል። ያሳ በዚህ ዓለም ውስጥ ተንቀሳቀሽበት ድምፅ ሰማለሁ። እየተነበይኩ ነው፣ ማንም አይከለክላችሁም የሚል ኦላ ኪያባሹ ያው ብዙ ምስክርነት ነው የምሰማው። ማንም አይከለክላችሁ ትገባለህ ዘቶጣል ትገባለህ ዘሽቶጭ ተማ ተካሶ ቺባራ ፈካንያስ ሃላ ተፋንያስ ተራ በከፋንያስ እየሰማው ነው ድምፅ ማንም ካልወጣበት ሰፈር የሚወጣ ሰው አይው ዛሬ ሰብረ ስቶጭ አየሁ። ከሆነ መንደር ውስጥ ከሆነ ሰፈር ውስጥ እግዚአብሔር ለይቶ ሲያወጣሽ አየሁ። ወደ ክብር፣ ወደ በረከት፣ ወደ ሌላ ወደ ሌላ ይዞሽ ሲሄድ አየሁ። አንቺ ከዛ ሰፈር ወጣ ይዛ ቴማ ተካባስ ፒፋ ተካማስ ተካባራ ፋካዲያስ እያየሁት ነው። አካባቢውን እያየሁት ነው ሁሉ የተወለደ ሁሉ ከንቱ የሚሆንበት ሰፈር፣ አንድ ሰው ያወጣበት ሰፈር፣ እግዚአብሔር አንቺን አወጣሻ። አቲካማቶሳ አረ፣ ወጣች እች ልጅ ወጣች፣ ወጣች። ምሳሌ ነው የምትሆኝው አለ፣ ምሳሌ ነው የምትሆኝው አለ። የት ልሂድ ባካት? መንፈስ ይሰማኛል። ታሪክ የሚቀይር ቅባት ይሰማኛል። ነጭ የለበሰችው ነጭ፣ አሜን፣ ተካማሳ አሜን። የእናንተም ቤተሰብ አየሁት፣ አሜን። ቤተሰባችሁን አየሁ፣ አሜን። ሴቶች አየሁኝ፣ አሜን። ከአንቺ ጋር ሌሎች ልጆቼ ናቸው፣ ልጆቼ። አዎ በሁላችሁ ላይ ሰክሰስ እንዳይኖር አሜን፣ እንዳይሳካ አሜን፣ እንዳትወልዱ አሜን፣ እንዳይሆንላችሁ የተሠራ የተሰራ ድግምት ጌታ ሰበርኳል፣ አሜን። ትዳር እንዳይሳካ፣ ኑሮ እንዳይሳካ፣ እውነት ነው ቤተሰቡን ሁሉ ያሰረ ገመድ ነው። በበጥሰው በጥሰው የዘር ሀረግ እርግማን ተሰበረ። አሜን። ተሰበረ። አሜን። ተሰበረ። አሜን። በኢየሱስም ሰብረዋል። አሜን። የሆነ አውሬ ተወቅቶ ከቤታችሁ ሲወጣ ይሁን። አይከናወንለትም ማለት አሜን። ለናንተ ግን ይሳካላችኋል። ይሁን አለ ሆነ። ኢየሱስ የት ልሂድ ነገ ሰኞ ነገ ሰኞ የእናንተ ዝግጅት የሌለበት እግዚአብሔር ሰርቶ የጨረሰው ታምር እጃችሁ ገባ። ነገ ሰኞ ሻዳላ ላችሁ አንዳንድ በረከት የፋይናንስ ብሬክ ስሩ። ሳትፈልግ ነው ሰፈር የሚያስቀይር። እኔ የሆኑ ሰዎች አውቃለሁ። እግዚአብሔር ባረካቸው ገንዘብ ማግኘት ጀመሩ። ትልቅ ሶፋ ገዙት፣ እዚህ ይለኛል። እግዚአብሔር ምስክር ነው። እና ሶፋው ቤት ውስጥ ገባ። ሰው እንዴት ይግባ ቀጥሎ ትልቅ አልጋ ገዙ። ከዛ መጨረሻ ትልቅ ቤት ገዙ። እውነት ነው የምነግራችሁ። እና አሁን የሚመጣባችሁ በረከት ለአንቺ እያየሁ ነው። ስፍራ የሚያስቀይር ስፍራ የሚያስቀይር ሌላ ቦታ ይዞሽ የምሄድ ሌላ ቦታ ይዞሽ የምሄድ ሌላ ቦታ ይዞሽ የምሄድ ሌላ ቦታ ይዞሽ የምሄድ የሚያስቀይርሽ በረከት ሲመጣ አየሁኝ።

የኢየሱስ ያድና ፊል አደርጋለሁ። በመንፈሴ ስራ የሚቀይሩ ሰዎች፣ መኖሪያ ቤት የሚቀይሩ ሰዎች እግዚአብሔር ይወስዳቸዋል ይወስዳቸዋል። ኢየሱስ ያድነው ወዳችኋለሁ። ሃሌሉያ። አንድ የጩኸና የኔ አምላክ የሁሉ ነገር ምንጭ አለው። ሞገስ፣ ባለጠግነት፣ ክብር ከሱ መጋዘን ውስጥ እማክ ኢየሱስ ጌታ እስፔሻሊ አገልጋዮች ስሙ፣ አገልጋዮች ኤቭሪባዲ ስሙ። ሁልጊዜ የምናገረው ከእግዚአብሔር ብቻ የሚገኙ ነገሮች ጠፍጥፈ ለመስራት አትታገል። አያ የምትሰራው ጉዳይ አይደለም። ሜክ የምታደረገው ጉዳይ የራሴ ጥበብ አገልግሎት ውስጥ የገባ ቀን አቆመዋለሁ። ሂዩማን ዊዝደም አልወድም። የመንፈስ ቅዱስ አለም ላይ አትታገል በጣም እድሜ ይጨርሳል። ፍርስትሬሽን ውስጥ ይከታል። አይመጣማ። ነግሬያለሁ። እነዚህ የሚተዳደሩት ስቶር ኪፐሩ ጋር ልባርካችሁ ነው። ይህንን ሳምንታችሁ ከእግዚአብሔር እጅ የሚሰጥ ነገር ውሰዱ።

እግዚአብሔር የራሳቸው የሆነ ካምፓኒ የሚሰጣቸው ሰዎች ኤልያስ ለአንተ ነው እያዩለት እግዚአብሔር የራሳቸው ካምፓኒ የሚመሰርትላቸው ሰዎች ሰዎች

የበላይ እንጂ የበታች አቶን ሰጪ እንጂ ተበዳሪ አቶን። ምን ላድርገው እየተነባይኩ ነው። አይጎልባችሁም። መጽሐፍ ቅዱስ ያዝከው። ኬታ ተወሳታስ ሽባላስ ዲካቶስ። አሜን። ኢየሱስ ያድና። ሁሉ ነገር የተዘጋብ ሰዓት ነው። አሁን እውነት ነው። ሁሉ ነገር እውነት ነው። ዝግ የሆነበት እውነት ነው። ትክክል። ዛሬን ነው የመጣሁ እዚህ ቤት ዛሬ ሳምንት መጥቼ ነበር፣ ሁለተኛ ነው አዎ። ከዛ በፊት መታጠቅ ከዛ በፊት አልመጣሁም። እማገለግለው ጌታ ምስክሬ ነው ዛሬ አሜን። ልክ ጎርፍ ሰብሮ እንደሚገባ አሜን። እግዚአብሔር የዘመንህን መስመር አሜን የህይወትህን መንገድ ምን እንደምትሆን ምን እንደምታረግ የት እንደምትኖር ግራ የገባ ሰው ነው እውነት ነው ሰበረው ዛሬ አሜን። መንገዱ ተከፈታል። አሜን ቀድጄዋለሁ። እግዚአብሔር አምላክ ምስክሬ ነው አሜን። አስር ቀን ባልሞላ ጊዜውስ አሜን። እግዚአብሔር እድል ፈንታ እጅ ላይ አስቀምጣ አሜን፣ አሜን። አንድ ነገር ኢየሱስ ያድናል ዛሬ። እግዚአብሔር ያው እግዚአብሔር ምስክሬ ነው። ዛሬ እግዚአብሔር አምላክ እውነት በየነ በየኖት አምላክ እውነት። እግዚአብሔር የምሰራ ካልተናገርከኝ፣ ከዚህ በኋላ እግዚአብሔር እግዚአብሔር ጥምጄ ተወራርጆ ነው። አዎ እኔ ኢየሱስ ያድናል። እግዚአብሔር ያው እግዚአብሔር ምስክሬ ነው። ከዚያ እዚህ ጋር ስደስ የሆነ ነገር መጣና ውር አደረገኝ። ዛሬ የኔ ቀን ነው ቱዴ አልኩኝ። ኢየሱስ ያድና ቱይ ሁላችሁም ስሙኝ ይዛችሁ የምትገቡት ነገር አለ።